ይሰማል። እንኳን አደረሳችሁ፣ እንኳን ለመገናኘት አበቃን። ያው እንግዲህ ሁለት ዓመት ሆነን መሰለኝ፣ ተተለየ ያው አርበኛ ኮማንዶ ፈቅሩ እባላለሁ። የአማራ ፋኖ ብሔራዊ ኃይል ተማራ ቀጠና ራ አታዋራጃ ሳምነው እና እኔ ብዙ መልክ የለኝም። ፖለቲካን ብዙም አልችልም። ወታደር ነኝ፣ ታጋይ ነኝ። ፖለቲከኛው ፖለቲካው ለፖለቲካ ስተዋለሁ። እኔ ታጋይ ነኝ፣ ፋይተር ነኝ። የአማራ ማህበረሰብ ነጻ ለማውጣት ያለ ደሞዝ ያለ ምን የወጣው ታጋይ ነኝ። ታውታላችሁ። ይሄ ማህበረሰብ ደግሞ ለእኔ እናቴም አባቴም ነው። ምክንያቱም ከዚህ ሁለት ዓመት በፊት ትግል ጀመር ለመጀመሪያ ሙጃ ላይ ነው፣ ታስታውሳላችሁ። የሆነ ግጭት ተፈጥሮ መጥተን አባቶች ጥላና መስቀል ይዘው ለማወያየት ስንመጣ በጎን ሴረኛዎች ደግሞ መከላከያን አስገብተው ተራራውን አሽዘው ያሳፍኑን እዚህ ነበሩ ብለው ሊያስቀሩን የነበሩ ኃይሎች ነበሩ። የአማራ ማህበረሰብ አንገቱን ደፍቶ እንዲሄድ የአማራ ማህበረሰብ በነጻነት እንዳይንቀሳቀስ ለባርነት እንዲገዛው መንግስት እንደ ባሪያ እንዲገዛ አማራ ማህበረሰብ ያሰቡ መሪዎች ነበሩ። እነዚህ ልጆች ማጥፋት አለብን። እነዚህ ልጆች ካሉ በቃ ህዝብ እንደ ህዝብ ያስነሱብናል፣ ወጣት እንደ ወጣት ያደራጁብናል ብለው ሰግተው ነበረ። እንደሰግቱም አልቀሩም። እኛም አደራጅተን ግዙፍ ኃይል ይዘን መተናል። ትናንትና ስንመጣ እዚህ ታውቁናላችሁ ሰባት ክላስ ብቻ ነበር ዘ አሁን ግን ሰባት ክፍለ ጦር። ስለዚህ መተሰራ ይህ ማህበረሰብ ማለት እናቴ አባቴም ወንድሜም ነው። ትናንትና መከላከያ ከጎኝ እያለ ወጣት በድሽቃ እየተመታ አስራ ስድስት ወጣት ነው ሲቆጠሩ በሯ ላይ የጊዳን ወጣትና የጊዳን ማህበረሰብ ትልቅ ቁለት አለበት። እውነቴ ነው የምላችሁ። ከዚህ ጎድጓዳ ቦታ ላይ ሂደት ሰብስበናችሁ አስርም አምስትም ብላችሁ ሰው በለዘንበት ሰዓት ላይ ሰው ሁናችሁ የተገኛችሁ ናቸው። ማታ ላይ የፈለገ ነገር ይፈጠር መኪናችሁን ውሰዱ፣ ምግባችሁን እንኩብሉ፣ ሆስፒታል ዚ ነብላችሁ አሳክማችሁ፣ መከላከያ በዚህ ከቦት በዚህ አርጋችሁ ተኝታችሁና አውታችሁና እናንተ ለኛ ደጀን ናችሁ፣ ስራችሁ ናችሁ፣ ጥላችሁ ናችሁ። ያለ እናንተ የትን እንደት አንችለ። ስለዚህ ይሄ ማህበረሰብ ለኔ ፍሬ ነው። ከዚህ ሊደርስ እንዳለመልም ያደረገኝ ይህ ህዝብ ነው። እንደ ላስታ መጀመሪያ ሀብለን ውጊያ የጀመርንበት አሁንም ቢሆን የገደለው ባልሽ የሞተው ወንድምሽ የሚባል ነገር አለ። እኔ በጣም አሞኛል፣ ምክንያቱም እኔ ገና የሰላሳ ምናምን አመት ልጅ ትዳር የለኝም ልጅ የለኝም። ሀያ ሶስት አመት እናቴን ከተለየኋት፣ አስራ አንድ አመት መከላከያ ቆይቻለሁ። ቆስ እያለሁ ደምቻለሁ። በሰሜን ውጊያ ነው የቆሰልኩት ታስታውሳላችሁ አለኝ ይቀሩን ገደል ነው። አሁንም ደግሞ በክብር ነው የወጣው። ቆስዬ የሀገሬ ዋጋ ከፍ ይያለው የልጅነት እድሜ በትክክል ነው ያሳለፍኩት። ህይወት ይባል ነገር አላውቅም። አሁንም ቢሆን ለአማራ ማህበረሰብ ህይወቴ እስካለሽ ድረት ህይወቴ ለመስጠት ዝግጁ ነኝ። ለሞት ዝግጁ ላይ ማለት ነው። የምንበላው አተር አይደለም። ሁሉም ሰው ከዘር ነው የተፈጠረው። ሁላችንም ከዘር ነው የተፈጠር ነው። ቢያንስ አንደኛው ቢያዩር አንደኛ የተሻለ ሊሆን ይችላል። ለኛ ለሆድ ለጨማንስ ግን መጠቃት አልወድም ነው። የአማራ ማህበረሰብ ኢትዮጵያ እንደ ኢትዮጵያ ያቆማት የአማራ ማህበረሰብ ነው። የአማራ ማህበረሰብ ማለት ጀግና፣ አራሽ፣ ቀዳሽ፣ ተኳሽ፣ አስተዋይ፣ ለሰው አዛኝ፣ እሩሩ፣ ታማኝ ነው። ስለዚህ ይህን ማህበረሰብ ሊያጠፋብኝ የመጣውን ኃይል መነሻ ሊያጠፋ የመጣውን ኃይል አማራ ጎን ሁኜ ለመዋጋት ዝግጁ ላይ፣ አሁንም እየተዋጋው እገኛለሁ። እኔ ልጃችሁን አላሳፍራችሁም። በጣም ጥሩ የመንግስት ሰራተኛ አለ። ዝሉ ትጃችሁ ነው። ወጤ መንግስት ሰራተኛ እናመሰግናለን። እስኪ ከፍ አድርጉት። በጣም ጥሩ እስኪ እስኪ በጣም እናመሰግናለን ነጋዴ ማህበረሰብ ነጋዴዎች እስኪ እስኪ ነጋዴ ማህበረሰብ በጣም ጥሩ እንግዲህ ለምን ወደዚህ ትግል እንደመጣን እነ አርበኛ ፍቅሩም እና አርበኛ አሳምነው እና አርበኛ አበበ ነግሯቸዋል። የአማራው በደል የአማራው ግፍ ስርዓታዊ ሕገ መንግስታዊ፣ ርዕዮተ ዓለም ተቀርጦለት በጀት ተበጅቶለት ከፖለቲካው እንዲገለል፣ ከኢኮኖሚው እንዲገለል፣ ማህበራዊ መሰረታችን በዝ ልክ እንዲበጣጠስ፣ እንዳንሰማማ እርስ በርስ እንዳንተማመን ሁሉን የተሰራ ነው። ለበርካታ አመታት ነው የአማራ ጠላት የሆነው የደርግ ከኦሮሞ የወጣው ኦሮሞ አመጦ የወለደው መንግስቱ ኃይለ ማርያም 120 የሚደርሱ የአማራ ምሁራኖችን ደጅ አዝማቾችን፣ እና ክሊሉ ሀብተወልድን ሳይቀር የዓለም ምልክት የሆኑ ለአፍሪካ ነጻነት የታገሉ እንቁ ልጆቻችንን ባንድ ቀን ሌሊት ህዳር 14 ሲገባ በመትረየስ በጭካኔ እረሽኖ ነው። ከዛም በኋላ ቀይ ሽብርን ነጭ ሽብርን ሁላችን ምናውቀዋለን በታሪክ በጊዜው የነበራችሁ እማኞችም እዚያ አላችሁ አይደለም። ከዛ ሰዓት ጀምሮ አማራ የነቃ እንዳይኖረው አማራ የሚቆጭለት የሚናገርለት፣ የሚከከራከርለት እንዳይኖረው እያሳደዱ መግደል ከተጀመረ የአማራን አርባ ሀምሳ አመታትን አስቆጥሯል። እንግዲህ ከዛ በኋላ ከዛ በኋላ ደርግም እንደተወገደ ህወሓት ሲመጣ ከኦነግ ጋር ባንዱ ነው የጻፉት ሕገ መንግስትም አማራን ያገለለ እርስቱን የቀማ ሁላችንም የምናውቀው ነው፣ አደለ? በቃ አንድኛው ይኸው፣ አለማጣ ያንን መሬቱ ተቀምተናል አደለ? መተከልን ተቀምተናል፣ ናዝሬትን ተቀምተናል፣ አዳማ ተብሏል። እና አሰበ ተፈሪ አባቶቻችን የቆረቆሯቸው ከተሞች ስማቸውን ቀይረው ያ ሲገርመን ዛሬ አዲስ አበባ መጋላ ፊንፊኔ ተብላለች። አይደለም ፊንፊኔ ተብላለች። የኛ መሪዎች ሳይቀሩ እነ አብዱ ሁሴን በአማራ ስም ተወክለው አማራን የሚመሩ ሳይቀሩ ፊንፊኔ አትገቡም አልተባሉም። አዲስ አበባ ማለትም ተጠይፈው ፊንፊኔ እያሉ እንደ ጠላቶቻችን፣ ማለት አያችሁ፣ አማራ ተበድሏል። የሆነውን ወላሂ አማራ አልሆንም አትግደሉኝ ያለችዋ የዘጠኝ ዓመቷ አንቻ ሰይር ነች የትግላችን መነሻ የትግላችን መነሻ። በሃይማኖት ሊዘባበቱብን በሃይማኖት ሊለያዩ ይሞክራሉ። አያች አንድ እንዳለሁ ሲቀብሩ ንግር እስላሙም ክርስቲያኑም ሃይማኖት ሳይለዩ ብንደ ቆሻሻ አስክሬን በዶዘር ነው በማምን እየተዛቀ አንድ ጉድጓድ ውስጥ እየተቆፈረ እንደ ቆሻሻ ዝቀውናት። ሃይማኖት አለን እዛ ላይ ወንድሞች አለን። በቃ እስላሙ በአንድ ኦርቶዶክሱ በአንድ ጉድጓድ ውስጥ ቀብረውናት። ሲገሉን አይለዩንም፣ አይመርጡንም። በጋራ እንዳንቆም ግን የተለያየ ምክንያት እያበጁ ያታልሉና ያታልሉሃል፣ ወገን ለትግል ያወጣችን አንቻ ነች። መነሻችን እሷ ነች። አማራ አልሆንም። አማራነት ወንጀል ሆኖ አማራነት ወንጀል ሆኖ አልሆንም ተውኛለች። አያችሁ፣ አማራ አልሆንም ብንል አይተውንም። ጠላቶቻችን ይጠሩናል። ሴት መድፈር ተው፣ መስል ተጣሪካ መጣው ወንድ ተደብሯል ወሎ ምድር አናወራውም ብለን ነው። ለሚዲያም አንዘግበውም ይህን ነውራችንን አናወጣውም ብለን ነው። ወንድ ተደፍሯል፣ በመከላከያ ወንድ ተደፍሯል። ተደፍሯል፣ አናወራም፣ ይህን አንሰማም። ወገኔ ነውረኛ ስርዓት ነው። ክብርህን የሚያዋርር ነው ይህ ስርዓት። እያንዳንዳችን ህይወታችንን ትተን እዚህ ትግል ውስጥ የመጣ ነው። ወገኔ የመጣብን መከራ እንዲህ በቀላሉ የሚታለፍ መከራ አይደለም። ደስራ እንገባለን አይደል ሁላችንም፣ በዛ ልክ እንሄዳለን። አስተዳዳሪ ለመምረጥ አሁን ትንሽ ሰበድ ስለሚል፣ አራት እድር አላችሁ አይደል? አራታችሁም እድሮች የተመረጡት የእድር መሪዎች እናንተ ያስተዳድሯችኋል። ያስተዳድሯችሁ፣ አና፣ ያስተዳድሯችሁ በእነሱ ትተዳደራላችሁ። በሞራል ግለጹ በሁለት እግር ቁመን አመራር እስከምንመጥላችሁ በትምህርት ደረጃ አወዳድረን እስከምንቀጥር ድረስ የቀበሌው ሁኔታ ታክሱ ተተኩሶም ከሆነ ሰው ተመትቶባችሁም ከሆነ የአባወራ ቤት ተቆርቁሮም ከሆነ መጠጥ ቤት ላይ አስፈራርቷችሁ ከሆነ ክቅ ይዞ መጥታችሁ የምታመለክቱት ለማን ነው? ለእድር መሪ ታመለክታላችሁ። እድር መሪ የወረዳ ኮሚቴ የምናዋቅረው ላይ መጥተው ያመለክታሉ ማለት ነው። የወረዳ አመራር እኛ የምንፈልጋቸውን ሰዎች ነው የምናስቀምጠው ገብቷቸዋል አይደል የቀበሌ አመራር እናንተ የምፈልጉትን ነው የወረዳውን ግን እኛ የምንፈልገውን ስለሆነ ፀጥታ ማን ይሆናቸዋል ዋና አስተዳዳሪና ምክትል ማን ማን ይሆናሉ ፖለቲካ ዘርፍና ማህበራዊ አገልግሎት ማን ማን ይሆናሉ የሚሉትን ሰዎች እኛ እናስቀምጣለን ተግባባን አይደል በዛ ልክ እንሄዳለን እዚህ መከተማውን ልንመርጥ እንችላለን እንጃፋትፋን ነው ሲያገለግል የነበረ ድልድይ የነበረም ልንመርጥ እንችላለን ወረዳው ላይ የምናስቀምጠው እኛ ያስተዳድራን የፋኖን ትግል ያስቀጥታን የምንወጣው ሰው እናስቀምጣለን ማለት ነው። ተግባባን። ይህን ከተግባባን ይህን ከተግባባን የግዳንን ማህበረሰብ በጣም እናመሰግናለን። በጣም እናመሰግናለን። ምስጋናችን ነው። ከዛ በመቀጠል ግን ትግሉን አሸንፈናል፣ እንዳትጠራጠሩ። አብዮት እንዳለው ትግሉን ስላሸነፍን እኛ ወደፊት እየሄድን ስለሆነ ሁልህም ፋኖን መደገፍ አለብህ። ሬሽን መስፈር አለብህ ብር ማዋጣት አለብህ። የተሰዋውን መቅበር አለብህ። የቆሰለውን ማሳከም አለብህ። ከ18 ዓመት እስከ 40 ዓመት ያለ ደግሞ ስልጠናውን ደግሞ እናውጃለን መሰልጠን አለብህ። የፋኖ ደመወዝ 50 ሺህ ብር፣ 40 ሺህ ብር ሊሆን ቀናቶች፣ ወራቶች፣ አመታቶች ናቸው የሚቀሩ። ፋኖን በደመወዝ ነው የምናደርገው፣ በነጻ እየሞተ የነበረው ነገጧት 50 ሺህ፣ 60 ሺህ የመጀመሪያ የፋኖ ደመወዝ አስከፍለን ነው ሌላ ሴክተር መስሪያ ቤት የምናስቀጥለው። ስለዚህ ከ18 ዓመት እስከ 40 ዓመት ያለው ወጣት ሴትም ሆነ ወንድ እንደ ግዳን ወረዳ ሰልጥኖ አምስት መቶ አይደለም 2000 እና 3000 ወጣት አሰልጥነን የምናስመርቅባት ምናስመርቅባት ከተማ የአማራ እምብርት እንደምትባል እርግጠኛ ነን። እናደርጋታለን። መገኛ የወታደራዊ ሳይት መቀመጫ እናደርጋታለን። ግዳን ወረዳ ሙጃን ሞራል ከዚህ በኋላ ትእዛዝ የምናወርደው ለእድር መሪዎች ትእዛዝ እንሰጣለን። እንጀራ አፈለግነ በየቤት አንለምንም፣ እንነግራቸዋለን። ወጥ ከፈለግነ አንለምንም፣ እንነግራቸዋለን። ቁስለኛ ካለን አንለምንም፣ እንነግራችኋለን። በማን ነው እንነግራችሁ ግን፣ መልእክተኞቻችን እነማን ናቸው? እድር መሪዎች ማለት ነው። እናንተን ማክብረን እድር መሪን ማክብረን ለአማራ ህዝብ ዝቅ ብለን ለመሞት የተዘጋጀን የአማራ የቆርጥ አሳረኛው አሳራኛው ፋኖ ማለት እኛ ነን። አማራን ልንበድለው አይደለም ልንክሰው ነው። አማራ ልንደፍር አይደለም የደፈረው ልንገልለት ነው። አማራ ልንገልለው አይደለም የገደለው ልንገልለት ነው። አማራን ልንበድለው አይደለም ልንፈርድለት ነው። እኛ የወጣን አማራ አማራ በመሆኑ ብቻ እንዲኖርልን ነው የምንፈልገው። ስለዚህ ይህን ህዝብ ደግሞ እኛ መሬቱ ነን። የተዘጋጀ ሶስት ግንድ መሬት አይደለም። በተወለድንበት አገር በጭረጫው ዋሃ ቁስላችንን እያጠብነው፣ አምቡላንስ ተከልክለን በባህር ዛፍ እንጨት እየሄድን ነው አቀበቁልቁለቱን ብርዱና ጥሙ ሳይገታን አማራን ለማታገል እየሄድን ነው። እኛ እና ተልጆ ይነን አይደለንም፣ እንደነ በቃ አማራ ነን። አሁን የሞተ ሙቷል፣ በቃ አለቀ። ነፍሳቸውን በገነት ያድርግልን። ከዚህ በኋላ የምናደርገው እናደርገው ምንድነው? ተነጋግረን ተደማምጠን ይሄንን ስርዓት እንገለብጣለን። አገለብጣው፣ እንገለብጣለን፣ እንገለብጣለን። ትግል ጻጥታችሁኛ እኔ ግዳን ህዝብ ድምጽ ይሄ አይደለም